የምነግርህ ታውቀዋለህ ከአንተ ደግሞ የቅማንት ኮሚቴው በደንብ አድርገህ ታውቀዋለህ። አንድ አንድ ከአርማጮም አንድ አካባቢ ብቻ መጥቶ ትክል ድንጋይን እንኳን መጥቶ ሲወር፣ ለነገሩ የትክል ድንጋይ ከተማ የኛ የአማራው ከተማ ስለሆነ ማንም ከዛ ቤት ያለቁ ማን ስለሌለ ምን ብለን አርከፍክፈን ከፈን እናቃጥለ ብሎ ነው የተመለሰ። የእነ ጎበይና ድፍና የአርማጮ ታቃለ በደንብ ቢያስብ በደንብ ቢያስብ የሳምንት የሳምንት እንኳን አይጨርስም። ነገር ግን አማራ ሀገር ሰሪ ነው፣ በውስጡ ያለውን ቀርቶ ሌላውን እንደ ኢትዮጵያዊነት ለአገር ሲል ችሎ የሚኖር ብረተሰብ። በአማራ ትዕግስት ነው ያለ በደንብ ነው ነገር አልተሰጠም እያልክ ነበረ። ቅማንት አለሁ ብሎ ራሱን እያሳወቀ ነው ያለው። ጭፍለቃ እንዳይሆንባችሁ ተጠንቀቁ። ጥንቃቄ አድርጉ። አንድን ማህበረሰብ ለመጉዳት ፖለቲካ ለመስራት ምትሄዱ የምትሄዱበት ርቀት የትም አያደርሳችሁም። አገው አማራ ነው፣ አማራ አገው ነው ብሎ ከአካባቢው ማህበረሰብ ጋር አብሮ እየሰራ ያለው የጎጃም ፋኖ ነው። የሚያዋጣችሁ ከቅማንት ጋር መስራት እንጂ ቅማንት የለም ማለት አይደለም። ጥንቃቄ አድርጉ። አመሰግናለሁ። የለም ነው የምንለው እኛ። ቅማንት ምና ሁለት ባስ ናት። ሁለት ባስ አይተሻ ሰላም ባስ የሚባለው ሰላም ባስ ሁለት ባሶች ናቸው። እነሱ በአንድ ባስ ነው የምናሳፍራቸው። ምንም መግደልም አያስፈልግም። በሁለት ባስ ጭና፣ ያው ምን ወዴት እናሳፍራቸው? ራሱ ግራ ገባኝ። ቀበሌ አይሞሉም በግድ እንዴ እመንባቸው ነው ምት። ያውን እኔ ግራ ገብተኛል እኮ። የሌለ ሰው እንዴት አድርገን ነው? ማን ነው ቅማንት የሚባል እኮ ቀበሌ የማያክለው? እንዴት ነው አብረን የምንሰራው እንዴ ታላቁ የአማራ ሕዝብ እኛ እኮ ጎንደር ጎንደር ብለን አልመጣንም። አየሽ ልዩነቱ ጎንደር ነው። ጎንደሬ ነኝ ብዬ ከመጣው ይሄ ሌላ ነገር ነው። ገባሽ ሌላ ንግግርም ነው። እኔ እንደ አማራው እኛ ታላቁ ሕዝብ አማራ ነኝ እኔ ከአማራ ነኝ። አማራ ስለሆንኩ እንኳን የምትጥዬ ቅማንት፣ ሌላ ኦሮሞና ትግሬ የሚያንቀጠቅጥ የሚያንቀጠቅጥ ሕዝብ ነው ያለኝ እንጂ ከቅመንት ጋር የምታወዳድርኝ ከሆነ እንዴ ጠነስትልን ስትልን እንደምናላችሁ ውድ የፕሮግራማችን ተከታታዮች፣ ጃንተከል ሚዲያ ነው። በዛሬው ፕሮግራም አንድ የትጥር ያለች ዝግጅት እየቀርብ ያለው ርዕሴም እርስቴን አልሰጥም የሚል ይሆናል። እርስቴን አልሰጥም የሚለው ቃል የሚገኘው መጽሐፍ ቅዱስ ላይ ነው። ግን ቃሉ እጅግ በሚገርም ሁኔታ ካሰብኩት ሀሳብ ጋር ስለሚገናኝ አንስቼን ይህን ቃል መናገር ያስፈልገው። ቃሉን የተናገረው ናቡቴ የሚባል ሰው ነው። ይህ ናቡቴ የሚባል እስራኤላዊ ወቅቱ አንድ አካባቢ የሚባል የአትክልት ቦታ ወይም የእርስት ቦታውን ስጠኝ ሲለው ርስቴን አልሰጥም እንዳለው እንመለከታለን። እና ይህ ቃል ርስት ማለት በርስት ላይ ምንም ቀልድ፣ በርስት ላይ ምንም ድርድር አለመኖርን የሚነግረን ቃል ነው። እንግዲህ ርስቴን አልሰጥም ሲል አካ የሚባለው ጊዜ ያነሳው ኃይል በገንዘብ ልቀይር በገንዘብ ሽጥልኝ ነበር ያለው እሱ ግን ምን አለ እርስቴን አልሸጥም አለ ለውጥም አልፈልግም አልችልም አለ ምን ማለት ነው ከዚህ ጋር ይህን ሀሳብ ላነሳ የፈለግኩት ከአባቱ የወረሰው ከእናት ከአባቱ የወረሰውን ሀብት እንዲሁ እንደቀላል ቀላል ነገር አውጥቶ ገበያ መሸጥ የሚቻልበት ሁኔታ አላስፈላጊ መሆኑን ለመግለጽ የተጠቀመበት ቃል ነው እና እርስቴን አልሸጥም ብሎ እምብኝ እንዳለው በአንደኛ ነገሥት ምዕራፍ ሃያ ቁጥር ሶስት ላይ እንመለከታለን። ምን ለማለት ነው? እንግዲህ በተለያየ ምክንያት የአባቶቻችን አሻራ እየጠፋ የነበረው ወዳልነበርነት እየተቀየረ ይቀረበት አጋጣሚ አለ። እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብንሆንም ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ብንሆንም፣ ቤተክርስቲያኗ ወይም የእምነት ተቋሟ ግን በእኛ ላይ እጅግ በጣም ሰፊ የሆነ ጉዳት እንዳደረሰችብን ብዙ ነገሮችን አንስተን መነጋገር እንችላለን። በተለይ በታሪካችን ላይ የምናፍርባቸውን ነገሮች ሁሉ ለምሳሌ እንደ ጎንደር ጥማንቶች የማይኖሩበትን ቤተክርስቲያን የማያገለግሉበትን ቤተክርስቲያን እንደሚሰሩት የሚል ነውር የሆነ ትርጉም አስገብተው እንደተረጎሙ እንመለከታለን። ከዛም ባሻገር አባቶቻችን ሲጸልዩበት ከነበረው ልቢት ላይ የህገ ልቦና ስርዓት ሲመለክበት ከነበረው ላይ እየተዘዋወሩ ቤተክርስቲያን ከተከለበት ቤተክርስቲያኑ ሚኛ ነው፣ ይህ ቦታ ሚኛ ነው ብለን ምንም የተናገረው ነገር የለም። ሁሉም ነገር በጸጋ ተቀብለ ነው ቀጥለናል። አሁን መጨረሻ ላይ ደግሞ እየሰማን ያለው ደግሞ በሚያሳዝን ሁኔታ አሻራችን የሚያጠፋ ነገር ነው። የቀረ ነገር የለም። ካሁን በፊት ጠንጮቅ ላይ የነበረ አንድ ዱቤት እንደዚህ ጸበል ሁሉ ያለበት የሚገርም ቦታ ለሆነ ነገር እንፈልገዋለን፣ ቤተክርስቲያን እንተክልበታለን ብለው እያስቸገሯቸው እንደሆነ መረጃ ደርሶኛል። ጭንጮቅ ነው ይህ ቦታ፣ እንደዚህ እየተደረገ እንዳለ መረጃው ያለኝ ከዛ ባሻገር ደግሞ ሰሞኑ ሳራምባ የሚባል ቦታ ተንበር አካባቢም በእርግጥ አርሶ አደሮች ወጥተው ርስታችን አንሰጥም እንዳሉ ተመልክተናል። እንግዲህ ክርስቲያን ነን ክርስቲያን ከሆን ደግሞ ለምን እንደዚህ ይባላል የሚል አካል ሊነሳ ይችላል። እኔ አሁን እውነት ነው የእምነቱ ተከታይ ነኝ። የእምነቱ ተከታይ ቢሆንም ግን አሻራችን እንዲጠፋ ግን በፍጹም መፍቀድ ያለብን ግን አይመስለኝም። ምክንያቱም በብዙ ነገር የነበረ አሻራችን ከጠፋ የኛ ማንነታችን ምንነታችን ምን እንደሆነ የሚታወቅበት አጋጣሚ ሊፈጠር አይችልም ማለት ነው። አንድ አሁንም መጽሐፍ ቅዱስ ላይ ሁለተኛ ዜና መዋዕል ምዕራፍ ሰላሳ አራት ላይ የተጠቀሰ አንድ ቃል ማንሳት እፈልጋለሁ። ከዚህም ላይ ድሮ አባቶቹ ከፈጣሪ ጋር የነበራቸውን ቃል ኪዳን የነበራቸውን ሰነድ ረስተው ጣዋታትን ሲያመልኩ ምን ሲሉ እግዚአብሔር ደግሞ ያችን ሀገር እንዴት እንዳስቀየሙት እስራኤል ልጆች በሙሉ እንዳስቀየሙት ተነሱ እንደራቀ መጨረሻ ላይ ደግሞ እነሱን የሚያስብ ዮሴያስ የሚባል ንጉስ እንደነገሰና ያን የጣዖታት ቤት አፍርሶ የእግዚአብሔርን ቤት ለመገንባት ቁፋሮ ሲጀምር መጽሐፉን እንዳገኘው ያ መጽሐፍ ተነሶ ሲነበብ ለካ እንዲም ኑሯል ብሎ የአባቶቹን ታሪክ አንስቶ ልብሱን ቀዶ እንዳለቀሰ እንመለከታለን። ታሪካችን ከጠፋ በኋላ ይህ ነው ብለን የምንይዘው ምንም ነገር ሊኖር አይችልም። እና ታሪክ መጥፋት የለበትም። ምናልባት መትከል ወይም ገዳም ማቋቋም ካስፈለገ መንግስት፣ የመሬት ድሃ ነው ብዬ አላስብም እና ብዙ መሬት አለ። እሱን ብሎ ማልማት ግን ከዛ ዱቢት ወይም እነዚህ አባቶቻችን ጸሎት ሲያደርጉበት ከነበረው ቦታ ላይ ግን እንደፈለገ ዛፉን ሁሉም ነገር ለመጠቀም የተለያዩ ዘዴዎችን እየፈጠሩ ታሪካችን እያጠፉት ነው ያሉት። ይህ ደግሞ ታሪክ ማጥፋት ለነገ ትውልድ በሚያሳዝን እና በሚገርም ሁኔታ ባዶ እጃችን እንድንቀር ምን ነበር ብለን ብንጠይኳ በቂ መልስ የማናገኝበትን ሁኔታ የሚፈጠር ነገር ነው። እዚህ ላይ አርሶ አደሮች ወጥተው ሲያሳዩት ያሳዩት ነገር ለእኔ ያስደስቶኛል። ግን ምን ማለት ነው እዚህ ጋር ገዳሙ መገደም የለበትም ሚል አቋሙ ሳይሆን እንትን የሚለኝ ቦታው መነካት የለበት የሚለው ላይ ነው የኔ ትኩረትና አርሶ አደሮችን መከላከላቸው አግባብ ነው ሚል አመለካከት አለኝ ሚል አቋምም አለኝ። ከዛ ባሻገር እንግዲህ በስቻ ሀገር ስንኖር ብዙ የጋራ ነገሮች አሉን። የጋራ ነገሮቻችን እንደ ጋራ ሀብት አድርገን የምንጠቀማቸው ከሆነ ለወደፊቱም ቀጣይ ብዙ የጋራ ራዕዮችን የምናሳካ ነው የሚሆነው። ነገር ግን እንደ ማህበረሰብ የራስ ባህል፣ ቋንቋ እያለ እንደ ሀገር ደግሞ በሀገር ሀገር በምትባለው ጠራ ስር የራስህን አስተዋጽኦ አድርገህ አባቶች የከፈሉትን መስዋዕትነት ከፍለህ ያን ነገር እንድታጣ ማድረግ ሌላው ርስትን የመቀማት ጉዳይ ነው። ዛሬ ማንም ማንም ለማንም እውቅና መስጠት የሚጠየቅበት ሁኔታ አልነበረም። ነገር ግን እንዳለመታደል ሆኖ አንዱ ጠያቂ ለሌላው ተጠያቂ የሆነበትን አጋጣሚ የተፈጠረበት ሁኔታ አለ። የእኛም ህዝብ የገጠመው መከራና የገጠመው ሰቆቃ ይሄ ነው ማለት በስቻ ሀገር በነበሩት ሁኔታ፣ በስቻ ሀገር ባሳለፉት ሁነት የሚገባውን አስተዋጽኦ መስዋዕት ከፍሎ ያኖረችን ኢትዮጵያ የምትባል ጣራ ገንብቶ የኖረ ህዝብ ነው። ነገር ግን ዛሬ በስቻገር እንደዜግነቱ የሚጠይቀውን ነገር እሱ እየተጠቀመ ሳሉ ሌሎች እየተጠቀሙበት እንዲያውም መኖር ነው። ሁሉ እውቅና የሚክዱ እውቅና የሚነሱ አካላት በየማህበራዊ ሚዲያ የሚለቁትን ነገር ስንመለከት ደግሞ እጅግ በጣም ልብን የሚያቆስልና የሚያሳዝን ነገር መሆኑ እንመለከታለን ማለት ነው። እንግዲህ የኔ ትልቁ ትኩረት የዛሬ ፕሮግራም ርስቴን አልሰጥም ስንል ይህ ህዝብ እየሞተ እየታገለ ያለው ለእኔ የሚገባኝን ለሌሎች አሳልፌ አልሰጥም ነው። እንዳለመታደሉ ነው ይህን ህዝብ ከነበረ ገናናነቱ አወርደው መሬት ይፈጠፈጡ አካላት ዛሬ እነሱም ተፈጥፍጠው ሌላ ታሪክ እየተሰራባቸው ያለበት አጋጣሚ እንዳለ፣ እርስ በርሳቸው ሌላም ነገር እየፈጠሩ ያለበት አጋጣሚ አለ። ነገር ግን ትላንትን አስበን የትላንትን ወሬ የትላንትን ተረተረት እያወራል ሳይሆን ዛሬ ላይ ያለውን መሬት ላይ ያለውን እውነት አስበን ደግሞ በህብረት ምን ብናደርግ የተሻለ ይሆናል የሚለው መምጣትና መስራት የጋራ እቅድና የጋራ ህልውናችን ነው መሆን ያለበት የሚልም እይታ ስላለኝ ይህም ፕሮግራም ማዘጋጀት ፈልግ። ብዙ የጋራ ነገሮቻችን ስናጣ በግል በተናጠሉ ነን። ደግሞ በተናጠልም የየራሳችን የየራሳችን አይደንቲቲ የየራሳችን ማንነት እያጣን የምንመጣበት አጋጣሚ አለ። ለእኔ ለራሴ ለማንነቴ ስታገን እኔ ጋር እኔና እኔን መሰሎችንም አሰልፌ የምታገልበት ህብረት የሚፈጠርበት ሁኔታ አለና አንድ ሰው ብቻውን ተወልዶ ብቻውን ማደግ አይችልም። አንድ ሰው ለማደግም ከዚህ ለመድረስም ከበስተጀርባው ከፊቱም ከኋላውም በርካታ ባለ ድርሻ አካላት አሉ ማለት ነው። ስለዚህ ይህ ለስች ሀገር ያበረከተውን ዋልታና ማገር የሆነ ስራ ተረስቶ አሁን ባለበት ደረጃ መብት እንዲለምን ቢደረግም ከዛም ባሻገር ደግሞ ወደ መሬት እንኳ ወርደው የነበረ ታሪክን ሁሉ ያጠፉ አካላት መኖራቸውን ስንመለከት ደግሞ እጅግ በጣም በሚገርም ሁኔታ በሚገርም ሁኔታ ሌላ የተለየ ስሜት እንዲፈጠር የሚያደርግ ነውና ይህን ደግሞ ባለማወቅ እርስትን አሳልፈ ስትሰጥ ማንነት ግን አሳልፈ እየሰጠ መሆኑን መገንዘብ ነው። ወንድሞቻችን ነው፣ አባቶቻችን በደርግ ዘመነ መንግስት ጀምረው እስካሁንም ድረስ እየተጠቀሙበትና እኛን እያሳደጉበት ይገኛሉ። አሁንም እኛ ትውልዶች ወልደናል። ለልጆቻችን ወይም የተወለደ ወጣት አሁንም አድግበታለሁ ብሎ የሚመኘው በዝች ብቻ ነው። በሀገራችን ደግሞ በኢትዮጵያ አንደኛ ተብላ የምትቆጠር የምታስመሰግን ትክክለኛ እስከ ቅርሷ የምትገኝ መሬታችን እችናት የነበረችው ዋሊደባና በተንበራ የወል መሬት በጋራ የምንጠቀምባት። አሁን ግን ያላወቅ ነው መለክሴ ነው የሚመጣው ሚሉት ነገር አለ። መለክሴ ከሆነ ደግሞ በተለያየ በማናውቀው በማንሰማው ከአካባቢው ህዝብ ውጭ የሆነ ስራ ድርጊት እየተሰራ መለክሴ ነው ብለው ባላምን ነው ምክንያት ላይ ሊያስቀምጡበት ፈላጉ። ግን ምን ወስደው ምናልባት የምንለው ግን መልእክቱ ትክክለኛ ሳይሆን ነጋዴ ነው፣ እችን ጥቅም ሊጠቀም የፈለገ ነው በሚል ይህን የመሰለው ወጣት የት እንደምንደፋው በጣም ከብዶናለን። እና ይህን ቦታ እንሰጣለን? እኔ እንጃ እኔ ተወላጅ የሚሰጥ ተሆነ ይስጥ፣ እንደኔ ግን አልሰጥም። ከዚህ አንጻር ከዚህ በኋላ እስካሁን ድረስ ይጠፉት ወይም በሌላ አካል በሌላ ተቋም የተወረሱት እንደተወረሱ ሆነው ከዚህ በኋላ ያሉት ግን ቢያንስ ለታሪክ መቆየት እንዳለባቸው አለባቸው የሚል እምነት አለን። እሱ እንድታስቀጥሉ መልእክት ማስተላለፍ ነው የዛሬ ፕሮግራሜ ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ በደዳቁያል ትሰናበታለን።